የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የጋዜጠኛ ተስፋለም ወልደየስን አስመልክቶ መግለጫ አውጥቷል። በመግለጫው ጋዜጠኛው ያለ ፍርድ ቤት ትእዛዝ ሰኔ 1 ቀን 2017 ዓ.ም ከታሰረ በኋላ ፍርድ ቤት እንዲፈታ ቢፈቅድለትም ፖሊስ በተደጋጋሚ ዋስ መብቱን አልቀበልም ማለቱን አስታውሷል። በመገናኛ ብዙሃን አዋጅ መሰረት አንድ ጋዜጠኛ በሙያዊ ስራው የሰራው ጥፋት እንኳን ቢኖር ለተጨማሪ ምርመራ በስር ላይ እንዲቆይ ሳይገደድ ከስር ውጭ ሆኖ ጉዳዩን መከታተል ይችላል ያለው ማህበሩ ፖሊስ በጋዜ ጋዜጠኛ ተስፋ አለም ላይ የፈጸመው ተግባር ይህንን አዋጅ የሚጥስና ጋዜጠኛው በሕግ የተሰጠውን የስር ከለላና የዋስትና መብት የሚነፍግ መሆኑ በእጅጉ አሳሳቢ ነው ብሏል። ይህንን ተግባር በአጠቃላይ በጋዜጠኝነት ሙያ ላይ የተቃጣ አደገኛ አፈና አድርገን እንወስደዋለን ሲልም ማህበሩ ገልጿል። በመሆኑም ጋዜጠኛ ተስፋ አለም ወልደየስ የዋስትና መብቱ ተከብሮለት ያለ ምንም ቅድመ ሁኔታ ከስር እንዲለቀቅ ጠይቋል። ለአእምሮ የሚከብዱ ዘገባዎችን የሚሰሩ በተለይም ጦርነቶችን የሚዘግቡ የአእምሮ ጤና ተጎጂዎችን ያስገድዶ መድፈር እንዲሁም ከባድ የወንጀል ዘገባዎችን የሚሰሩ ጋዜጠኞች ለአእምሮ ቁስለት እየተዳረጉ መሆናቸው ተሰምቷል። ባለሙያዎቹ የሚሆኑ አሰሪዎቻቸው በስራቸው ምክንያት ሊገጥማቸው የሚችል የአእምሮ ቁስለት እንደሚኖር አለመረዳታቸው ጉዳዩን አሳሳቢ እንዳደረገውም ተነግሯል። ይህ የተነገረው ጋዜጠኞች በዚህ መንገድ ከሚመጣው የአእምሮ ቁስለት ራሳቸውን እየጠበቁ ለስራቸው ግብአት የሚሆኑ መረጃዎችን የሚሰጧቸውን ሰዎች የአእምሮ ጤናም ጠብቀው መስራት እንዲችሉ የሚያግዝ ፕሮጀክት በኢትዮጵያ ሴት ጋዜጠኞች ማህበር ይፋ በተደረገበት ወቅት ነው። የሚዲያ ተቋማት የሚመሩባቸው ኤዲቶሪያል ፖሊሲዎች ይዘት ላይ የሚጨነቁትን ያህል ለባለሙያው ሁለንተና የደህንነት ትኩረት ሊሰጡ እንደሚገባም የሲዳማ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ የምክር ቤት አባሉንና የክልሉን የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቷል። የብልጽግና ፓርቲ ማዕከላዊ ኮሚቴ አባሉ አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ላለፉት አምስት ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን በዚህም ስልጣንን ያላግባብ በመጠቀም በኮንትሮባንድ እና በሕገወጥ የመሳሪያ ዝውውር በመሳተፍ እንዲሁም በሙስና ወንጀል መሳተፋቸው በምርመራ መረጋገጡን የክልሉ የፍትህ ቢሮ ኃላፊ አቶ መቶ ማማሩ ለምክር ቤቱ አስረድተዋል። ምክር ቤቱም የአባሉን ያለመከሰስ መብት በሙሉ ድምፅ አንስቷል። የኤር ኢንዲያ ንብረት የሆነው ቦይንግ 787 ድሪም ላይነር አውሮፕላን ከህንድ አህመድ አባድ ከተማ 242 ሰዎችን ጭኖ ወደ ለንደን ለመብረር ከተነሳ ከጥቂት ደቂቃዎች በኋላ ተከስክሷል። ከተሳፋሪዎቹ መካከል 169 የህንድ፣ 53ቱ የብሪታንያ 7ቱ የፖርቹጋል ዜግነት ያላቸው መሆናቸው ሲነገር፣ አንዱ ተሳፋሪ ደግሞ ካናዳዊ መሆኑን ቢቢሲ ዘግቧል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎች የወጡ ሲሆን እስካሁን የደረሰውን ጉዳት በሚመለከት ዝርዝር መረጃ አልወጣም። የተለያዩ አየር መንገዶችም በረራዎችን እየሰረዙ እንደሚገኙ ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፈቃድ ለሚያሰጠው ጎልድ ካርድ ፕሮግራም ማመልከቻዎችን በይፋ መቀበል መጀመሩን አስታውቀዋል። ፕሬዚዳንቱ አመልካቾች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበትን ድረ ገጽ ይፋ አድርገዋል። ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደ ሌላት ታላቅ ሀገርና ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፈው የካቲት ወር አስተዳደራቸው ለባለሀብት አመልካቾች የመኖሪያና የሥራ መብቶችን የሚያገኙበትን እንዲሁም ዜግነት ለማግኘት መንገድ የሚከፍተውን ጎልደን ካርድ የተሰኘ ፕሮግራም እንደሚያቀርብ ተናግረው ነበር።